ጤና ይስጥልን ክብራትና ክብራም ተመልካቾቻችን ከናሁ ቴሌቪዥን ዞትር በዚህ ሰዓት ወደ እናንተ የሚደርሰው የሀገር ቤት እና የባህር ማዶ ስፖርታዊ አብይ መረጃዎቻችን ተሰናድቷል። ዛሬ ዕለተ ሐሙስ ጥቅምት 2018 ዓ ም የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ አብይ መረጃዎችን ወደ እናንተ እያደረስን ቆይታ እናደርጋለን። መረጃዎችን ወደ እናንተ በማድረስ ገዛይ ይንዱላ፣ የካሜራ ባለሙያችን ዘካሪያስ ሃይሉ ከእኛ ጋር ቆይታ ያደርጋል። እናንተም እስከ መረጃዎቻችን ፍጻሜ ድረስ አብራችሁ እንድትዘልቁ የአክብሮት ግብዣችን ነው። አብራችሁኑ ነው። ወደ ቀዳሚው የሀገር ቤት ስፖርቱ አብይ መረጃችን ስናልፍ የኢትዮጵያ እግር ኳስ ፌዴሬሽንን የተመለከተውን መረጃ ቀዳሚ እናደርጋለን። የኢትዮጵያ እግር ኳስ ፌዴሬሽን 17ኛ መደበኛ ጠቅላላ ጉባኤውን በዛሬው ዕለት በአፍሪካ ኢኮኖሚክስ አዳራሽ አከናውኗል። ጉባኤተኛው በተሟሉበት እንደዚሁም ደግሞ ተጋባዥ የስፖርቱ ሰዎች በተገኙበት ነው 17ኛ መደበኛ ጠቅላላ ጉባኤውን እያከናወነው። በዛሬው የኢትዮጵያ እግር ኳስ ፌዴሬሽን ጠቅላላ ጉባኤው ላይ ዋና ዋና አንኳሮች ተነስተዋል። እኛም የቃኘናቸውን ወደ እናንተ እናደርሳለን። በፕሬዚዳንቱ እንግዲህ የኢትዮጵያ እግር ኳስ ፌዴሬሽን ፕሬዚደንት ክቡር አቶ ኢሳያስ ጂራ በየመግቢያ ንግግር አድርገው ነው ጠቅላላ ጉባኤውን የከፈቱት። በንግግራቸውም እንግዲህ በዓመቱ በአጠቃላይ የኢትዮጵያ እግር ኳስ ውጤት በሁለቱም ጾታ በተለያዩ የእድሜ እርከን ውጤታማ እንዳልነበረ እንደዚሁ ገልጿል። ለነዚህ ደግሞ ማሳያና እንደ ምክንያት ያቀረቧቸው ሂደቶች ነበሩ። ስቴዲየም ስታንዳርዱን የጠበቀ ስቴዲየም የካፍንም ይሁን እንደዚሁ የፊፋን የሚያሟላ ስቴዲየም ባለመኖሩ በተለይ ዋናው ብሔራዊ ቡድን እየተሰደደ በሰው ሀገር ነው ጨዋታውን የሚያደርገው እና ውጤት ያልተገኘው አንደኛው ምክንያት ይሄ ነው። ሌላኛው ደግሞ ክለቦች ጠንክረው ባለመስራት ክልሎችም ተገቢውን ድጋፍ ባለማድረጋቸውና የሚያደርጓቸውንም ድጋፍ አፈጻጸም ላይ ችግር ስላለባቸው ነው እና ሊጎቻችንም ደካማ ናቸው። ከዚህ ጋር ተያይዞ እንግዲህ የኢትዮጵያ ብሔራዊ ቡድኖች በየእድሜ እርከኑ በሁለቱም ጾታ ደካማ የውድድር አመት ያሳለፍንበት ነበረና ውጤቱ የእግር ኳስ ቤተሰቡን አስደሳች አልነበረም። እኛም ስንቆጭባቸው የነበሩ ጉዳዮች ነበሩና በቀጣይ ግን እጅ ለእጅ ተያይዘን ጠንካራ ስራዎችን ለመስራት የሚያስችሉን ጉዳዮች ላይ መወያየት አለብን። ዛሬ የምናነሳቸው ነገሮች እንግዲህ ለነገ የኢትዮጵያ ብሔራዊ ቡድን ተስፋን ሊያፈነ ነጥቁ ይችላሉ። የኢትዮጵያን እግር ኳስ ትንሳኤ እንደዚሁ ሊያበስሩ ይችላሉና በጋራ መስራት አለብን የሚሉ እንደዚሁ ሀሳቦችን አንስተዋል። የሜዳ ጉዳይ ግን ትልቅ ተግዳሮት እንደሆነባቸው ነው የገለጹት። በቅርቡ እንኳን ለአብነት ያህል የኢትዮጵያ ሴት ብሔራዊ ቡድን ወደ አፍሪካ ዋንጫ የውድድር መድረክ ለማለፍ በነበረው የመልስ ጨዋታ ላይ ከሀገር ውጭ የሚጫዋትበት ሁኔታ እንደነበረ ነው የገለጹት እና ካፍ የሚያወጣቸው ወይም ደግሞ ፊፋ የሚያወጣቸው ስታንዳርዶች አሉ፣ ስቴዲየምን በተመለከተ ማለት ነው። ያስቀምጣቸው መለኪያዎች አሉ እና አጠቃላይ ቤዚክ ኳሊቲ የሚለውን መስፈርት ያሟላው የባህር ዳር ኢንተርናሽናል ስቴዲየም ነው ተብሏል እና ይሄ ደግሞ ከሜዳ ውጭ ያሉትን ጉዳዮች አይመለከትም። ለምሳሌ የመልበሻ ክፍል፣ የሚዲያዎችን ሩም፣ የተመሳሰለ ተርፍ ሙሉን ብቻ ወይም ደግሞ ስቴዲየሙን የመጫወቻ ስቴዲየሙን ብቻ የተመለከተ ነው እንጂ ይህንን መስፈርት የሚያሟላው አይደሉም ሀገር ውስጥም ያሉ ስቴዲየሞች የሚል ሀሳብ ገልጸዋል። እና ይህንን ጨዋታ ግን እንዲያደርግ ወይም ሌሎች መሰል ጨዋታዎችን የሚያደርግበት ሂደት እንዲፈጠር እንግዲህ የኢትዮጵያ እግር ኳስ ፌዴሬሽን ጥረት አድርጎ የመልሱን ጨዋታ ባይቀናንም የኢትዮጵያ ብሔራዊ ቡድን ወደ አፍሪካ ዋንጫው ባያልፍም ግን እነዚህን ነገሮች ለመስራት ችለናል። በቀጣይ ግን በዘለቄታ ለመፍታት ስቴዲየሞች መሰራት መቻል አለባቸው። በተለይ ኢትዮጵያ እንደ ሀገር የሃያ ዘጠኙን የአፍሪካ ዋንጫ የውድድር መድረክ ለማዘጋጀት እንደዚሁ እንደ መንግስት የተያዘ እቅድ አለ። ፌዴሬሽኑም እየሰራቸው ያሉ ስራዎች አሉና እነዚህን መሬት ላይ ለማውረድ ደግሞ ስቴዲየሞች እጅግ በጣም ወሳኝ ናቸው። ቢያንስ ቢያንስ በሚቀጥሉት ሁለት ዓመታት እውን የሚሆን የሚታይ ስታንዳርዱን የጠበቀ ሁለት ስቴዲየም መገንባት አለብን። ስድስት ደግሞ የመለማመጃ እንደዚሁ ሚኒ ስቴዲየሞች ሊኖሩ ይገባል። የአፍሪካ ዋንጫ የውድድር መድረክን ለማዘጋጀት ጥያቄም ለማቅረብ የሚል አስተያየት ሰጥቷል ማለት ነው። እና ከገቢ ጋር በተያያዘ ግን ያው ብሔራዊ ቡድኑ በተለይ ዋሊያዎቹ ከሜዳ ውጪ ጨዋታቸውን በሚያደርጉበት ሰዓት ላይ ከአጋር ድርጅቶች ጋራ ስምምነት ለመፈጸም እና ፌዴሬሽኑ ገቢ እንዲያገኝ ለማድረግ ግን ከባድ እንደሆነባቸው ነው የገለጹት። በጥቅሉ ግን በዚህ ዓመት የኪሳራ ዓመት ነበረ፣ ከውጤት አንጻር ከተመለከት ነው ብሏል። ያም ቢሆን ግን የኢትዮጵያ እግር ኳስ ፌዴሬሽን ግንኙነቱን በማስፋትና ከተለያዩ አጋር አካላት ጋር በመሆን ተቋማት እንዲመጡና ስፖርቱን እንዲያነቃቁ ከፍተኛ ጥረት አድርገናል። በዚህም 356 ሚሊየን የኢትዮጵያ ብር እንደዚሁ ገቢ ማስገባቱን ነው ፌዴሬሽኑ የገለጹት፣ እንግዲህ በሪፖርቱ ላይ ማለት ነው። ከዛ ውስጥ 123 ሚሊየን ብር ወጪ ተደርጓል ተብሏል። ለብሔራዊ ቡድኖች ነው ይሄ ወጪ የተደረጉ የተደረገው አስተዳደር ጉዳዮችን ሳይጨምር ማለት ነውና በየዕድሜ እርከኑ ለሴቶች ለወንዶች እንደዚሁም ከ20 ዓመት በታች ከ17 ዓመት በታች እያለ ይቀጥላል በሴትም በወንድም ይሄንን 123 ሚሊዮን ብር መውጣቱን እንደዚሁ ገልጿል። እንግዲህ ከወጪ ቀሪ ደግሞ 59 ሚሊዮን ብር እንደዚሁ ገቢ ማግኘታቸውን ነው ከአመቱ ያሳሰቡት ማለት ነውና በሪፖርቱ ይህንን ሰምተናል። በቀጣይ ግን ብዙ ትልልቅ ነገሮችን ለመስራት ዝግጅት እያደረገ ነው የሚገኘው። ለምሳሌ ታዳጊዎችን መሰረት ያደረገ የሮቱ 29 የሆነ ፕሮጀክት ታዳጊዎች ላይ መሰረት አድርገው እየተንቀሳቀሱ እንዳሉ ይታወቃል። ከሲዳማና ከአዲስ አበባ ክልል ከአዲስ አበባ ከተማ አስተዳደር ጋር በጋራ በመሆን ማለት ነው ይህንንም ማጠናክረን እንቀጥላለን። ኢትዮጵያ ብሔራዊ ቡድን ጠንካራ ብሔራዊ ቡድን እንዲኖራት በአጉራ አቀፍና ባለምአቀፍ የኢትዮጵያን የህዝብ የእግር ኳስ ፍቅር ሊመልሱ የሚችሉ ታዳጊዎችን እየሰራ እንገኛለን። ክለቦች ሊያግዙን ይገባል። ክልሎችም ይህንን ስራ መስራት አለባቸው። የሙያ ማብራትም የሚገባቸውን አስተዋጽኦ ማበርከት አለባቸው። ሚዲያውም እንደ ሀገር ከጎናችን ሊቆም ይገባል። የምንሰራቸውን ስራዎች እየተከታተለ፣ ሳንሰራ ስንቀር እየተቸን፣ የምንሰራቸውን ስራዎች ደግሞ ለስፖርት ቤተሰቡ እንደዚሁ በማጋራት አብሮን እንዲንሰራ እንፈልጋለን፣ የሚሉ አስተያየታቸውን ሰጥተዋል ማለት ነው በሪፖርቱ ላይ ዛሬ በነበራቸው ንግግር የእግር ኳስ ፌዴሬሽን ፕሬዝዳንት ኢሳያስ ጂራ ማለት ነው። ሌሎች መረጃዎችን ወደ እናንተ እናደርሳለን። ሁለተኛው የኢትዮጵያ ወጣቶች ኦሎምፒክ የውድድር መድረክ እንደዚሁ እየተከናወነ ይገኛል። በአዲስ አበባ ከተማ አስተዳደር የአትሌቲክስ ውድድሮች ትላንትና ተጀምሯል። ሌሎችም ውድድሮች ፍጻሜያቸውን እያገኙ ነው የሚገኙት። እንግዲህ ከጥቅምት 15 ጀምሮ በአዲስ አበባ ከተማ እየተከናወነ ነው የሚገኘው። በርከት ያሉ ተወዳዳሪዎች እንደዚሁ በተለያዩ የስፖርት አይነቶች እየተወዳደሩ ነው የሚገኙት ማለት ነው። ዛሬ የተደረጉ ውድድሮች አሉ ለመጀመሪያ ጊዜ በዚህ ውድድር መድረክ ላይ የተከናወነው ነገር ግን በስፖርቱ ደግሞ ከተመለከት ነው የኦሎምፒክ ስፖርት የሆነው የቀስት ስፖርት ውድድር ተከናውኗል። በኢትዮጵያ ስፖርት አካዳሚ ማለት ነውና ዛሬ እንግዲህ በተደረገው የፍጻሜ ውድድር ላይ ይህንን ውድድር ለመታደምና ታዳጊዎችን ለማበረታታት የኢትዮጵያ ኦሎምፒክ ኮሚቴ ፕሬዚደንት ዶክተር አሸበር ወልደ ጊዮርጊስ እንደዚሁም ደግሞ የኢትዮጵያ የባህል ስፖርቶች ፌዴሬሽን ፕሬዚደንት ወይዘሮ ህይወት መሐመድም እንደዚሁ ተገኝተዋል። ሌሎችም የስራ አስፈጻሚ አካላት ተገኝተው ታዳጊዎችን አበረታቷል። ዛሬ የተደረጉ ውድድሮች አሉ። የቀስት ስፖርት ውድድር በነጠላ እንደዚሁ አማራ ክልል የወርቅ ሜዳሊያ ሲያገኝ፣ ቤኒሻንጉል የብር ሜዳሊያ እንደዚሁም ኦሮሚያ ክልል ደግሞ የነሐስ ሜዳሊያ ማስመዝገብ ችሏል። በድብልቅ የቀስት ውድድር እንደዚሁ ቤኒሻንጉል የወርቅ ሜዳሊያ ሲያገኝ፣ አማራ ክልል የብር ሜዳሊያ፣ ኦሮሚያ ክልል ደግሞ የነሐስ ሜዳሊያ ያገኘበትን ውድድር እንደዚሁ ማጠናቀቅ የቻለበትን ውጤት ተመልክተናል ማለት ነው። ወደ ሌሎች ስፖርታዊ ጉዳዮቻችን እንደዚሁ ስናመራ ደግሞ የኢትዮጵያ ዋንጫ 2018 ዓ.ም ተመረጽ የውድድር ዘመን በአዋሳና በጅማ እንደዚሁ ስቴዲየሞች እየተከናወኑ ነው የሚገኙት የጥሎ ማለፍ ጨዋታዎች ናቸው። ተሸናፊዎች ከውድድር መድረኩ የሚሰናበቱበት፣ አሸናፊዎች ደግሞ እንደዚሁ በውድድር መድረኩ ላይ ወደ ቀጣዩ ዙር የሚያልፉበት ውጤት እየተመዘገበ ነው የሚገኘው። በዚህም መሰረት ንብ ከቦሌ ክፍለ ከተማ ጋር ያደረጉት ጨዋታ 0 ለ0፣ በሆናቸው ውጤት ተጠናቆ በመለያ ምት እንደዚሁ ንብ 7 ለ6 በ ሆነ ውጤት በማሸነፍ ወደ ቀጣዩ ዙር ማለፍ የቻለበትን ውጤት ማስመዝገብ ችሏል። አቃቂ ቃሊቲ ነቀምቴ ከተማና አንድ ለባዶ በሆነ ውጤት በማሸነፍ እንደዚሁ ወደ ቀጣዩ ዙር አልፏል። ሀረር ከተማ ከሻሸመኔ ከተማ ጋር ያደረጉት ጨዋታ ዜሮ ለዜሮ በሆናቸው ውጤት ተጠናቆ ሁለቱም ቡድኖች ለመለየት በተሰጠ የመለያመት አምስት ለሶስት በሆነ ውጤት ሀረር ከተማዎች በማሸነፍ ወደ ቀጣዩ ዙር ማለፍ የቻሉበትን ውጤት ማስመዝገብ ችሏል። እስካሁን ድረስ ንብ ሀረርና ቃሊቲ ወደ ቀጣዩ አቃቂ ቃሊቲ ወደ ቀጣዩ ዙር ማለፍ የቻሉበትን ውጤት ማስመዝገብ ችሏል ማለት ነው። ክብራትና ክቡራን ተመልካቾቻችን የሀገር ቤት ስፖርታዊ መረጃዎቻችን ይህንን ይመስላሉ። እየተከታተላችሁን ስላላችሁ እጅግ በጣም እናመሰግናለን። ስንመለስ በቀጥታ ወደ ባህር ማዶ ስፖርታዊ ጉዳዮቻችን የምናመራ ይሆናል። አሁንም አብራችሁን ሆኑ፣ መልእክቶችን አዳምጠን እንመልሳለን። ካሽጎ ቤትኛውም አለም ሆኖ በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሉ። ማስተርና ቪዛ ካርዶን በመጠቀም ከአምስት እስከ ሃያ ሺ ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ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 ይህ ናሁ ቴሌቪዥን ነው። ክብራትና ክብራን ተመልካቾቻችን ቀደም ሲል የሀገር ቤት ስፖርት አብይ መረጃዎችን ወደ እናንተ አደረሰን። ከዚህ ሰዓት ጀምረን ደግሞ ከባህር ማዶ የተለያዩ ሬ ምንጮች ያገኘናቸውን መረጃዎች ወደ እናንተ እያደረሰን ቆይታ እናደርጋለን። መነሻችንን አፍሪካ ነው የምናደርገው። አንጎላ የወዳጅነት ጨዋታ ለማድረግ ከዚህ ቀደም እንደዘገብንላችሁ የአርጀንቲና ብሔራዊ ቡድን ወይም የወቅቱ የዓለም እግር ኳስ ዋንጫ የውድድር መድረክ አሸናፊዋን የአርጀንቲና ብሔራዊ ቡድን ለመግጠም ትፈልጋለች። ይህንን ብሔራዊ ቡድን ደግሞ የምትገጥመው በሀገሯ ነው ነጻ በወጣችበት እለት ነፃነት ቀን ክብሯን በምታከብርበት እለት ማለት ነው። እና ፕሬዝዳንቱም ሕዝቡም ጓግቷል። በተለይ ደግሞ ሊዮኔል አንድሬስ ሜሲ ወደ አንጎላ የሚያምራ ከሆነ እጅግ በጣም ባህሉ ይደምቃል የሚል እምነት ተይዟል ተብሏል። እና ይህንን ለማድረግ እንግዲህ የተጠየቁትን ጥያቄ ሁሉ መመለስ እንደ እንደጀመሩ እየተገለጸ ነው የሚገኘው። ለዚህ የወዳጅነት ጨዋታ ወደ አፍሪካ ለመምጣትና ይህንን የወዳጅነት ጨዋታ ለማድረግ የአርጀንቲና እግር ኳስ ፌዴሬሽን ብሔራዊ ቡድኑ ወደ አንጎላ እንዲመጣ ከተፈለገ 12 ሚሊዮን ዩሮ መክፈል አለባት አንጎላ የሚል እንደዚሁ መስፈርት አስቀምጠው ነበረ። ይሄንን መስፈርት ለመክፈል ባህላቸውንም በእግር ኳስ ለማድመቅ አንጎላውያን ስለመቁረጣቸው እየተገለጸ ነው የሚገኘው ተስማምቷል ተብሏል። እንግዲህ ስለ አንጎላ አንዳንድ ነገር ለማለት 1975 ላይ ነው ከፖርቹጋል ቀኝ አገዛዝ ነፃ የወጣቸው አምሳኛ ዓመት የነፃነት ክብሯን እለት እንግዲህ በእግር ኳስ እንደዚሁ ብሔራዊ ቡድኗ ከአርጀንቲና ብሔራዊ ቡድን ጋር ሲጫወት መመልከትና ባህሉንም በዚህ ስፖርታዊ ፌስቲቫል ለማድመቅ እንደዚሁ ስለማሰባቸው ነው የተገለጸው ማለት ነው። ወደ 37 ሚሊዮን ህዝብ ያላት አንጎላ በእግር ኳሷም ትልቅ መሰረተ ልማቶችን እየሰራች ነው የምትገኘው፣ እየተመለከተናት እንገኛለን። በአፍሪካ ዋንጫ ላይም እንደዚሁ በቻን ላይም በምታደርጋቸው እንቅስቃሴዎች እየተመለከትን ነው የምንገኘው። የአንጎላ እንግዲህ በፖርቹጋል ቀኝ ግዛት መገዛቷን ተከትሎ የሀገሪቱ ብሔራዊ ቋንቋ ወይም ደግሞ የስራ ቋንቋ ሆኖ ተነገረ የሚገኘው ፖርቹጊዝ ነው። ከዛ ባለፈ ግን ወደ 46 እንደዚሁ ቋንቋዎች ይነገሩበታል ተብሏል። እንግሊዘኛን ጨምሮ የተለያዩ ጎሳዎች ቋንቋ እንደዚሁ እንደሚነገርበት ተዘግቧል። ይህ ጨዋታ የሚከናወነው በመጪው ወር እንግዲህ ህዳር 5 2018 ነው ተብሏል። በኢትዮጵያ ቀን አቆጣጠር ማለት ነው እና ስቴዲየሙን ነጻ በወጣችበት ቀን ነው። ኖቬምበር ኤሌቨን ወይም ደግሞ ኖቬምበር 11 ብለው የሰየሙት ማለት ነው። እዚህ ስቴዲየም ላይ እዚህ ብሔራዊ ስቴዲየም ላይ ነው የአንጎላ ብሔራዊ ቡድን ከአርጀንቲና ብሔራዊ ቡድን ጋር ጨዋታውን የሚያከናውነው ማለት ነውና ስፖርት እንግዲህ ያለውን አንድምታ ከክብረ ባህላቶች ማድመቂያ ባለፈ ደግሞ ህዝብ ለህዝብ በማቀራረብ የተለያዩ ችግሮችን በመፍታት አይነተኛ መድኃኒት እንደሆነ ይነገርለታል እና እግር ኳስም በዚህ አይነት መልኩ የአንጎላ ህዝቦች ወይም ደግሞ የአንጎላ መንግስት በእንደዚህ አይነት ሁኔታ ለማክበር እንደዚሁ ዝግጅት ስለማድረጉ እየተገለጸ ይገኛል። በእለቱም እንደዚሁ የሀገሪቱ የስፖርት ሚኒስቴር የተለያዩ የስፖርት ፌስቲቫሎችን እንደዚሁ ደግሞ የአንጎላን ቅርሶችና የተለያዩ ሰው ሰራሽና ሌሎች ሌሎችንም ቅርሶች ለአርጀንቲናውያን በተለይ ሌሎን አንድሬስ ሜሲ ለብሔራዊ ቡድን ሁነኛ ሁነኛ ተጫዋቾች ለማስተዋወቅ በዛውም ለዓለም ለማሳየት እንደዚሁ ፍላጎት እንዳላቸው ውጥን ይዘዋል ተብሏል። ሊዮኔል አንድሬስ ሜሲ ደግሞ ወደዛ የሚያምራ ከሆነ የበለጠ የሀገሪቱን ገጽታ በማስተዋወቅ ረገድ ትልቅ ስራ ይሰራል ተብሎ ነው እየተነገረ የሚገኘው ማለት ነው። እንግዲህ የአንጎላና የአርጀንቲና የወዳጅነት ጨዋታ በተመለከተ ያሰናዳነው መረጃ ይህንን ይመስላል። ወደ ሌላኛው መረጃችን ስናልፍ ደግሞ ወደ አውሮፓ ነው የምናምራው፣ የእንግሊዝ ፕሪሚየር ሊግ እናገኛለን። የእንግሊዝ ፕሪሚየር ሊግ የወር ጥቅምት እጩ ምርጥ ተጫዋቾች እንደዚሁ ይፋ ተደርጓል። በዚህም መሰረት የማንቸስተር ሲቲ የፊት መስመር አጥቂ ሄርሊንግ ብራውት ሀላንድ እጩ ውስጥ ከገቡ ተጫዋቾች መካከል አንደኛው ነው። ብራያን ምቤቡ ከማንቸስተር ዩናይትድ እንደዚሁ እዚህ ስም ዝርዝር ውስጥ ገብቷል። ስምንት ተጫዋቾች ናቸው ስማቸው የሰፈረው ማለት ነው። ሙዌቡ በወሩ እንግዲህ ሶስት ግቦችን ከመረብ በማሳረፍ ለማንቸስተር ዩናይትድ መንሰራራት ወይም ደግሞ ጥሩ ሁኔታ ላይ መገኘት፣ ጥሩ እንቅስቃሴ እና ጥሩ አስተዋጽኦ እያበረከቱ ከሚገኙ የፊት መስመር ተጫዋቾች መካከል ይህ ካሜሮና ኢንተርናሽናል ይገኝበታል። እና ለመጀመሪያ ጊዜ እንግዲህ በዚህ የወሩ የተጫዋቾች የወርሃ ጥቅምት በእጩነት ስም ዝርዝራቸው ይፋ ከሆኑ ተጫዋቾች መካከል አንደኛው ነው። ብሩኖ ጉማሬዥ የኒውካስትል ዩናይትዱ አማካኝ ስፍራ ተጫዋች ይሄም በተመሳሳይ እንደዚሁ ተካቷል። ጁኒየር ሮቢ ከበርንማውዝ፣ ኖርዲ ሞኬሌ እንደዚሁ ከሰንደርላንድ፣ ኢጎር ታያጎ ደግሞ ከብሬንትፎርድ ሲቲ፣ ማቲካሽ ከአስተን ቪላ። በተለይ ማንችስተር ሲቲን በረቱበት ጨዋታ ይሄ ተጫዋች ነው ግብ ማስቆጠር የቻለውና፣ ማቲካሽ እጅግ በጣም ፈጣን የመስመር ተጫዋች ነው። ይሄም ተጫዋች በዚሁ ስም ዝርዝሩ ተካቷል ማለት ነው። የአርሰናሉ ዩሪ ቲምበር በቀኝ በኩል እጅግ በጣም አስደማሚ ተጫዋች ሆኗል። ኦቨርላፕ እያደረገ የአጥቂ ስፍራ ተጫዋቾችን እንዴት እንደሚያግዝ የማጥቃት እንቅስቃሴው እንዴት እንደሚያፋጥን እየተመለከት እንገኛለን። ይሄ ኔዘርላንዳዊ ተጫዋች እንግዲህ ከጉዳት መልስ ከመጣ በኋላ አስገራሚ ብቃቱን ለመድፈኞቹ እያስመለከተ ነው የሚገኘው። ከዚህ በኋላም በክለብ ውስጥ ለመቆየትም እንደዚሁ የውል ኮንትራቱን ለማደስም በዝግጅት ላይ እንዳለ እየተገለጸ ነው የሚገኘው። አሰልጣኞች እንመለከታለን። አራት እጩ አሰልጣኞች ስም ዝርዝርም እንደዚሁ ይፋ ተደርጓል። አሰልጣኝ ሮበን አሞሪም ለመጀመር መሪያ ጊዜ ወደ እንግሊዝ ፕሪሚየር ሊግ ከመጡ በኋላ የወሩ ምርጥ አሰልጣኝ ስር የተካተቱበትን ሂደት ተመልክተናል። አሰልጣኝ ሚካኤል አርቴታ ስለሱ ምን ማለት ይቻላል? እጅግ በጣም አስደናቂ አርሰናልን እያስመለከተ ነው የሚገኘው ለዓለም ምን አይነት ብቃት ያለው ወጣት አሰልጣኝ መሆኑን ወደፊትም ብዙ ነገሮች የእግር ኳሱ ሊቃን ከሱ የእግር ኳሱ ማህበረሰብ ብዙ ነገር እንዲጠብቁ እያስቻለ የሚገኝ ስፔናዊ አሰልጣኝ አሰልጣኝ ሚካኤል አርቴታም እንደዚሁ ተካቷል። አንዴ ራዮላ እንደዚሁ ግብር ነው ማውዙ ተጫዋች አሰልጣኝ፣ በተመሳሳይ እሳቸውም እንደዚሁ ይህንን አይነት ሁኔታ ነው እየተመለከትንባቸው የምንገኘው። ሶስቱን አሰልጣኝ ከተመለከትናቸው ናቸው እንግዲህ ሶስቱም ስፔናዊ ናቸው። አርቴታ አንዲ ራዮላና እንደዚሁ ዩናይምሬ ደግሞ ይገኛሉ። ዩናይምሬ እንደሚታወቀው እንግዲህ በአስተንቢላ ቤት መሻሻልን ካሳዩ አሰልጣኞች መካከል አንደኛው ናቸው። እንደውም በዘንድሮ ዓመት አጀማመራቸው ጥሩ አይደለም እየተባለ ሲተቹ ነበረ። ነገር ግን ማርሻቸውን ቀይረው እጅግ በጣም አስገራሚ ተክለቁመና ላይ እንዲገኝ አስተንቢላ አሁን ያለፉትን ጨዋታዎች ብንመለከት ጥሩ ጉዞ እያደረጉ ነው የሚገኙት ማለት ነው። ይህንን ይመስላል እንግዲህ የአሰልጣኞችና የተጫዋቾች የእንግሊዝ ፕሪሚየር ሊግ የወርሃ ጥቅምት እጩ ተጫዋቾች ማለት ነው። ማን ከተጫዋቾች ሊወጣ ይችላል? ማንስ ከአሰልጣኝ ምርጥ አሰልጣኝ የወሩ ተብሎ ሊመረጥ ይችላል? ግምታችሁን ልታስቀምጡልን ትችላላቸው እንደየስራቸውና እና እንደየተሳትፏቸው ማለት ነው። የብሪያን ሙቤቡና የአሰልጣኝ ሮበን አሞሪም ግን መመረጽ ደግሞ የበለጠ በማንቸስተር ዩናይትድ ቤት ደግሞ የተሻለ ነገር ሊያመጣ የሚችልበት እድል እንዳለ ትልቅ በቡድን ግንባታ ውስጥ ትልቅ መነሳሳትን ሊፈጥርላቸው እንደሚችል እየተገለጸ ነው የሚገኘው ማለት ነው። ሌሎ ወደ ሌሎች አጫጭር ስፖርታዊ መረጃዎች ደግሞ እናመራለን አብራችን ሆነው እነሆ የምስራች የአስር አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል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 ወደ መጨረሻው መረጃችን አልፈናል። ክቡራትና ክቡራን ተመልካቾቻችን አርሰናልን የተመለከተውን መረጃችን ነው በተከታይነት ወደ እናንተ የምናደርሰው። እንግዲህ አርሰናል የውድድር ዓመቱን በዋንጫ የታጀበ እንደሚያደርግ የተለያዩ ትንበያዎችን እየወጡ ነው የሚገኙት። የተለያዩ የቀድሞ ተጫዋቾችም እንደዚሁ ሀሳባቸውን እየገለጹ ነው የሚገኙት። አሰልጣኝ ሚካኤል አርቴታ አሁን በሚሄደው አካሄድ አፈጻጸሙ ሊያምርለት እንደሚችል ዋንጫዎችንም ሊያገኝ እንደሚችል ነው እንደዚሁ ቅድመ ሁኔታቸውን ወይም ቅድመ ግምታቸውን በማስቀመጥ ላይ የሚገኙት ማለት ነው። የቀድሞ መድፈኛ ፈረንሳዊ ኢንተርናሽናል ሮበርት ፒሬዝ እንግዲህ በአርሰናል ቤት ቀደምት የክለቡ ደጋፊዎች በሀገር ቤትም በደንብ ያውቁታል። የነ ፓትሪክ ቬራ እንደዚሁም ቴሪ ኦነሪ የነ ሎረንን ኮሎ ቱሬ የመሳሰሉ ትልልቆቹ ተጫዋቾች የነ ዴቪድ ሲማንን እና እነ ሌማንን ጨምሮ በነበሩበት ስብስብ ላይ የነበረ ተጫዋች ነው። የግራ ክንፍ ተጫዋች ነው። ይህ እንግዲህ ፈረንሳዊ ኢንተርናሽናል ሮቤርት ፔሬዝ ማለት ነው። የሊጉን የዋንጫ ክብር ጨምሮ ኤፍኤ ካፕ የተለያዩ እንደዚሁ የዋንጫ ክብሮችን ማሳካት ችሏል ከቡድኑ ጋር ማለት ነው። የ2006ቱንም አውሮፓ ቻምፒየንስ ሊግ የውድድር መድረክ ቡድኑ ወደ ፍጻሜ አልፎ በባርሰሎና ሁለት ለአንድ በሆነ ውጤት ሲሸነፍም የዚህ ቡድን አካል ነበር። ኢንቪዚብል የሚባለውን ደግሞ በርከት ያሉ ጨዋታዎችን ሳይሸነፍ የሊጉን የዋንጫ ክብር ለመጀመሪያ ጊዜ ማንሳት የቻለበትንም ስብስብ አባል እንደነበረ ይታወሳል። ና ይህ ተጫዋች አሁን ምንድን ነው የሚለው አርሰናል የሊጉን የዋንጫ ክብር ጨምሮ ሌሎችንም የዋንጫ ክብሮች በዚህ ዓመት ማስገኘት የሚችልበት አቋም ላይ እንደሚገኝ ነው የገለጸው ማለት ነው። አሰልጣኝ ሚካኤል አርቴታ አካሄድም እጅግ በጣም የሚደነቅ ነው። በቡድን ውስጥ ያለውን መነሳሳትና የአልሸነፊ ነት ባይነት ተጋድሏቸው እጅግ በጣም የሚገርም ነው። ታዳጊዎችን ደግሞ ከአካዳሚ እያወጣ እድል እየሰጠ ወደ ከፍታው እያወጣቸው የሚገኝበት መንገድም እንደዚሁ፣ ሌሎች ወጣት አሰልጣኞችም ከእሱ ሊኮርጁ ይገባል የሚል አስተያየቱን ሰጥቷል። የበለጠ አስምሮ የተናገረው ግን በዘንድሮ ዓመት ያለፈውን ዓመት ታሪክ የሚደግምበት አጋጣሚ እንዳለው ነው እየገለጸ የሚገኘው ማለት ነው ዋንጫዎችን በማንሳት ይህንን ሀሳቡን ሰጥቷል። ሮቤርት ፒሬዝ የቀድሞው መድፈኛ ማለት ነው። እናንተስ ትስማማላችሁ? ክቡራትና ክቡራን ተመልካቾቻችን ሀሳባችሁን ልትገልጹልን ትችላላችሁ። በተለይ ክለቡን የምትደግፉ ደግሞ ደጋፊዎች ሀሳባችሁን ልታስቀምጡ ትችላላችሁ። የበለጠ ቀደም ያላችሁ ደጋፊዎች ደግሞ የሮቤርት ፒሬዝን የነበረውን እንቅስቃሴ በትውስታ የምታስታውሷቸው እንቅስቃሴዎች ውጤት የቀየረባቸውን አካሄዶች ካሉ በእናንተ እይታ ሀሳባችሁን እንድትገልጹ እንጋብዛችኋለን። ክብራትና ክብራን ተመልካቾቻችን ከናሁ ቴሌቪዥን ለዛሬ ለተ ሐሙስ ጥቅምት 20 2018 ዓ ም ያሰናዳናቸው የሀገር ቤትና የባህር ማዶ ስፖርታዊ መረጃዎቻችን ይህንን ይመስሉ ነበር። መረጃዎቹን ወደ እናንተ አሰናድቶ በማድረስ ገዛ ሄንዱ ላይ የካሜራ ባለሙያችን እንደዚሁ ዘካር ያሳይሉ ከኛ ጋር ቆይታ አድርጎ ነበረ። ተወዳጅ የናሁ ቴሌቪዥን ፕሮግራሞች በቀጣይነትም ወደ እናንተ መድረሳቸውን ይቀጥላሉ። ከቴሌቪዥን በተጨማሪ በተለያዩ አማራጮች በመላው አለም በማህበራዊ ሚዲያ እየደረሰ እንገኛለን በቲክቶክ በፌስቡክ እንደዚሁም ደግሞ በዩትዩብ ቻናላችን ወደ አራት መቶ ሺህ ተከታዮችን እየተንደረደረ የሚገኘው ዩ ቻናላችንን ላይክ ሼር ሰብስክራይብ በማድረግ ከሀገር ቤት እስከ ባህር ማዶ ወቅታዊና አሁናዊ መረጃዎችን ታገኙበታላችሁ በተጨማሪም የመዝናኛ ፕሮግራሞችን ወደ እናንተ የሚደርሱበት ቻናል ነው ስለዚህ ላይክ ሼር ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ እንጋብዛቸዋለን ለነበረን ቆይታ እናመሰግናለን